የባስኬቱ ዞን ተወላጆች የአንድነት መድረክ በተለያዩ ማህበራዊ መሰረቶች ሲካሄድ ቆይቶ ማጠቃለያውን አግኝተዋል በመድረኩ የፌዴራል ና የክልል በተለያየ የኃላፊነት ቦታዎች ላይ የሚገኙ ተወላጆች የባስኬቱ ዞን በሶስቱ መዋቅር የሚገኙ የመንግስት የስራ ኃላፊዎች የሃይማኖት አባቶች ና ጥሪ የተደረገላቸው እንግዶች ተገኝተዋል የባስኬቱ ዞን ዋና አስተዳዳሪ ኢንጂነር ፍሬ ፊሻለው በዚህ ወቅት እንደገለጹት በህዝቡ ዘንድ የእርስ በርስ ትስስር የሚፈጠርበት አካባቢው ላይ ዘላቂ እድገትና ህብረትን መመስረትና የህብረተሰቡን የልማት ተጠቃሚነት ለማረጋገጥ ያለመ መሆኑን ተናግ ተናግረዋልም በህብረት ለሀገርና ለህዝብ የሚጠቅሙ ፕሮጀክቶችን ቀርጸን የምንሰራበትና በዚህ መድረክ መድላድል የምንፈጥርበት ምቹ ሁኔታ እንዲኖረን ጥርጥር የለውም። በመድረኩ በዞኑ በሁሉም የህብረተሰብ ክፍሎች በየደረጃው የተካሄዱ ውይይቶች ዙሪያ የተዘጋጀ ማጠቃለያ ሰነድ እና የተለያዩ የፕሮጀክት ንድፎች ለውይይት ቀርበዋል። የውይይቱ ተሳታፊ የብሔረሰቡ ተወላጆች፣ ከፍተኛ የፌዴራልና የክልል አመራሮች በሰጡን አስተያየት መሰል ውይይቶች መካሄድ ከዞን ባሻገር አጠቃላይ በሀገር እድገት ላይ ከፍተኛ ሚና እንዳለው ጠቅሰዋልም። እንደዚህ አይነት ውይይቶች አካባቢ ላይ ያሉ ልዩነቶች እንዲጠቡ ማህበራዊ ፖለቲካዊ እንቅስቃሴዎች ወይም ደግሞ መስተጋብሮች ሰላማዊና ስሙዝ እንዲሆኑ ነው የሚያደርገው ሶ ይሄ ዞሮ ዞሮ የሀገር መንግስት ግንባታው ላይ ከፍተኛ አስተዋጽኦ ያደርጋል። አንዱ ብሔራዊ ምክክር ኮሚሽን ተቋቁሞ የሚሰራበት ዋነኛ አላማው መመካከር ወደ አንድ ፔጅ ባያመጣ እንኳን የሚያቀራርብ ልዩነቶችን የሚያጠብ ስለሚሆን ከዛ አኳያ ከፍተኛ የሆነ አስተዋጽኦ ያለው ነው። ክልል ሆነን ስለወጣን የሚመጣ ልማት የለም። ስለዚህ ሰርተን ነው። ተወዳዳሪ ሆነን ከሌሎች ክልሎችም ጋርም ኮምፒት መሆን ማድረግ የምንችለው ማለት ነው። ያን መነሻ በማድረግ እያንዳንዱ ማህበራዊ መሰረትን ታች በሚያደርግ መልኩ በተደረጉ ውይይቶች ያው አሉን መረጃዎች እጅግ በጣም መስታኩ ናቸው ብለን እንወስዳለን። ዛሬ ደግሞ ስናጠቃልል ያው እያየን ነው። ድባቡ እጅግ በጣም ጥሩ ነው። ኃላፊነት እንድንወስድ የሚያደርግ ነው። የየዞኖችን ብሎም የደቡብ ኢትዮጵያ ክልልን እድገት ለማረጋገጥ በሚደረገው ጥረት የሁሉም ነዋሪዎች አስተዋጽኦ ውጤት በመሆኑ ለዚህም የጋራ መግባባት አስፈላጊ ነው ብለዋል። ብዙን ጊዜ ታሪክን የምናይበት እይታ የተዛባ ነው። ዛሬ ላይ ያለን ሰዎች ዛሬ እኛ የፈጠርናት ወይም እኛ የፈጠርነው አድርገን የመውሰድ ነገሮች አንዳንዴ ይታያሉ። ይሄ በጣም ሲተት ነው። በዚህ መድረክ በዞናችን በአጠቃላይ በሁሉም ማህበራዊ መሰረቶች ባደረግነው ውይይት የተግባባ ነው አንዱ ዛሬ ትላንት ውጤት ነው። ይሄ ማለት ግን ትላንት ውስጥ የነበሩ ሁሉም ሰዎች አስተዋጽኦቸው አለ ዛሬ ውስጥ። ስለዚህ ለጥፋቱም ለልማቱም ሁሉም ኃላፊነት አለበት። ባለድርሻ አካላት በዚ ውስጥ የነ ሚና ምንድን ነው የመጣ ነው መንገድ ውስጥ የነ ችግር ምንድን ነው የነ አስተዋጽኦ ምንድን ነው የሚለው ነገር በየደረጃ ያለው ሰው ይህንን ችግሩ ነክሶ ካወጡ በኋላ ይህ ችግር ደግሞ ባለበት ለማቆም ዛሬ ኮንፈረንስ ማድረግ አለብን። ኮንፈረንሱ ላይ ምንድን ነው የወደፊት ጉዟችን ምን ሊሆን ይገባል የሚለው ግን ማስሪያ ነው። የባስኬቶ ዞንን እምቅ የተፈጥሮ ሀብት ለሀገር ኢኮኖሚያዊ እድገት እንዲውል በትብብር መስራት በሚያስችልበት ጉዳይ ላይ መምከር መቻሉ ተገልጿል። አካባቢ ላይ ያለን ሀብት አውጥተን መጠቀም ስንችል ነው የምንጠቀመው ደግሞ የጋራ ስንረባረብ፣ ስንያያዝ፣ ስንቀናጭ ስለሆነ ስለዚህ ይሄ ከፓርቲ እሳቤ አንጻርም አልወጣም ከመንግስታችን ስርዓትም አልወጣም። ለሀገሪቱ ኢኮኖሚ አስተዋጽኦ የሚያበረክቱ እንደ ቡና፣ ሰሊጥ ጤፍ፣ ጥጥ የሚወጣበት ትልቅ ዞን ነው እና እዚህ ዞን ላይ ተረጋግቶ መስራት እጅግ በጣም አስፈላጊ ነው የሚሆነው። ምክንያቱም ማህበረሰብን ለማስጠቀም ሕዝብ ለማስጠቀም ስለሆነ፣ ምክክሩ የታለመለትን ግብ እንዲመታ ቀጣይነት ያለው የጋራ ርብርብ እንደሚያስፈልግም ጥሪ ቀርቧል።